ሰላም ጤና ይስጥልኝ። እንደምን አላችሁ? ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ትላንትና የተደረጉ የሻምፒዮንስ ሊግ ጨዋታዎችን በተለይም ባንፊልድ ሊቨርፑልን ከፒኤስጂ ያገናኘው ጨዋታ በፒኤስጂ አራት ለአንድ አሸናፊነት ተጠናቋል ማለት ነው። ይህም በፍጹም ቅጣት ምት እየተጠናቀቀ ጨዋታ ነው ማለት ነው። ጨዋታውንም እንግዲህ ፒኤስጂ ድል መማድረግ ጣፋጭ ድል የተቀዳጀበትን ውጤት ማስመዝገብ ችሏል ማለት ነው። በተለይም እዚህ ጨዋታ ላይ ድንቅ የነበረው የፒኤስጂ ግብ ጠባቂ ዶናሮማ በርካታ ያለቀላቸውን ኳሶች ሲያመክን እንዲሁም ደግሞ መጨረሻ ላይ የተሰጠውን በተሰጠው የፍጹም ቅጣት ምት ላይ በርካታ ኳሶችን ሲያድን ማየት ይችለናልና ድንቅ ጊዜም በማሳለፍ እንግዲህ የጨዋታው ኮከብን በመባል መመረጥ ችሏል ማለት ነው። እንግዲህ በጨዋታው ገና በአስራ ሁለተኛው ደቂቃ ነው ፔስጂዎች ጎል ማስቆጠር የቻሉት በደምቤለኝ አማካይነት። ሊቨርፑሎች እንግዲህ ባለፈው ሳምንት ከፔስጂ ሜዳ ከነበረው እንቅስቃሴ በተሻለ ሁኔታ በትላንትና ዕለት ጥሩ ሆነው መቅረብ ቢችሉም ግን የፔስጂን እንቅስቃሴ መቋቋም አብጧቸው እንግዲህ ጎልም ማስቆጥር ተስኗቸው በሜዳቸውና በደጋፊያቸው ፊት ሽንፈት አስተናግደው ለሶስት ዋንጫ የነበራቸውን የአሸናፊነት ጉዞ ወደ ሁለት ዝቅ ማድረግ ችለዋል ማለት ነው። በጨዋታውም የነበሩ እንቅስቃሴዎችን ስንመለከት ሊቨርፑል 19 ሹቶችን ሜዳ ላይ ማድረግ ሲችል ፒኤስጂ 21 ሹቶችን ማድረግ ችሏል ማለት ነው። ሹት ኦን ታርጌት ሊቨርፑል ሶስት ሲያደርግ ፒኤስጂ 8። ፖዚሽን ደግሞ በሜዳ ላይ በነበረው ስንመለከት ሊቨርፑል 45 ፒኤስጂ 55 ፖዚሽን ነበራቸው ማለት ነው። ፓስ ፖዚሽን ደግሞ ስንመለከት 538 ሊቨርፑል ማድረግ ሲችል ፒኤስጂ 675 ፓስ ማድረግ ችሏል ማለት ነው። ፓስ አክዩሪሲ ስንመለከት ሊቨርፑል 78 ፒኤስጂ 84 ማድረግ ችሏል ማለት ነው። ሊቨርፑል 14 ፋውሎችን ሲሰራ ፒኤስጂ 6 ፋውሎችን ነው ማድረግ የቻለው። በሁለቱም በኩል አንዳንድ ቢጫ ካርዶችን መመልከት ችለናል ማለት ነው። ሌላው ሊቨርፑል 12 ኮርነዎችን ሲያገኝ ፒኤስጂ 6 ኮርናዎችን ማስመዝገብ የቻለበትን እንቅስቃሴ ማየት ችለናል ማለት ነው። በተለይም በትላንትና ሁለት በሊቨርፑል በኩል ማህመድ ሳላ የተሻለ እንቅስቃሴ እንዳያደርግ በፒኤስጂ ተከላካዮች ማርክ ተደርጎ የነበረበትንም ሁኔታ መመልከት ችልናል ማለት ነው። እንግዲህ ፒኤስጂ በተለይም በሊነር ሜሲ በነ ሊነር ሜሲ ኔማርና ና ክሊያን ምባፔ ከነበረው የአጥቂ ስፍራ አስፈሪ ከነበረው ያኔ ማለት ነው ከሱ በተቻለ አሁን እንግዲህ ሄነሪኬ የሚገርም ቡድን በመገንባት በሻምፒዮንስ ሊግ እንግዲህ ወደ አስራ ስድስት ውስጥ መግባት የቻሉበትን ውጤት ማስመዝገብ የቻሉበትን ሁኔታ በትላንትና እለት መመልከት ችለናል ማለት ነው። ሌላኛው ጨዋታ ደግሞ ሊቨርኩሰንን ከባየር ሙኒክ ያገናኘው ጨዋታ በባየር ሙኒክ ሁለት ለባዶ አሸናፊነት ተጠናቋል ማለት ነው። በድምር ውጤት አምስት ለባዶ በሆነ ውጤት ባየር ሙኒክ በማሸነፍ እንግዲህ ወደ ቀጣይ ዙር ማለፉን አረጋግጧል ማለት ነው። ሌላው ኢንተር ሚላንን ከፊኖርድ ያገናኘው ጨዋታ ይህ ጨዋታን ባለፈው ሳምንት በኢንተር ሚላን ሁለት ለባዶ አሸናፊነት እንደተጠናቀቀ አይዘነጋም። ትላንትና ደግሞ በኢንተር ሚላን ሁለት ለአንድ አሸናፊነት ተጠናቋል ማለት ነው። ሌላው ባርሴሎናን ከቤኔፊካ ያገናኘው ጨዋታ ደግሞ በባርሴሎና ሶስት ለአንድ አሸናፊነት ተጠናቋል ማለት ነው። ከዚህ ጨዋታ ጋር በተገናኘ በተለይም የአስራ ሰባት ዓመቱ የአስራ ሰባት ዓመቱ ለሚል ያማል እና እንዲሁም ደግሞ በጨዋታው ድንቅ ጊዜ እያሳለፈው ራፊኒያ ጎሎችን እንግዲህ በማስቆጠር እና ለጎል የሚሆኑ ኳሶችን ደግሞ አመቻችተው በማቀበል ድንቅ ጊዜ ማሳለፍ ችሏል ማለት ነው። እዚህ ጨዋታ ላይ በተለይም ላሚን ያማል እንግዲህ አዲስ ሪከርድም መጋራት ችሏል ማለት ነው በ17 ዓመቱ ጎል በማስቆጠር አዲስ ታሪክ መስራት ችሏል ማለት ነው። ካሁን በፊት የባርሳው ተጫዋች አንሲፋቱ አንሱፋቲ ይሄን ማድረግ ችሎ ነበር። ሌላው ደግሞ ፋብሪጋዝ አርሰናል ላይ በነበረበትም ሰዓት ይሄን ሪከርድ መጋራት ችሏል ነበር። ሌላው ደግሞ የማርዱ ተጫዋች ጆቤሊንግሃምም ይሄን ሪካርድ መጋራት ችሎ ነበር ማለት ነው። ስለዚህ ላሜ ያማልም ይሄን ማድረግ የቻለው አራተኛው ተጫዋች መሆን ችሏል ማለት ነው። ሌላኛው ደግሞ እንግዲህ ሌላኛው ጨዋታ ዛሬ የሚደረግ ማለት ነው። በተለይም ሎስኮስ ከዶርትሙንድ የሚያደርጉት ጨዋታ ዛሬ የሚጠበቅ ሲሆን ሌላው ደግሞ አስቶን ቢላን ከክለብ ብሩሽ የሚያገናኘው ጨዋታም ዛሬ የሚጠበቅ ነው። ሌላው ደግሞ አርሰናልን ከፒስቪ የሚያገናኘው ጨዋታም ዛሬ የሚደረግ መራክብር ነው ማለት ነው። አርሰናል እንግዲህ ባለፈው ሳምንት ወደ ኔዘርላንድ ኤች ፒኤስቪ ሜዳ በማቅናት ሰባትላንድ አሸንፎ እንደተመለሰ አይዘነጋም። ዛሬ ምን ያስመዘግባል የሚለው እንግዲህ አብረን የምንመልከት ሲሆን፣ ሌላው ደግሞ በስፔን ሁለቱን የስፔን ክለቦችን የሚያገናኘው አትሌቲኮ ማድሪድን ከሪያል ማድሪድ የሚያገናኘው ጨዋታም ዛሬ ይጠበቃል ማለት ነው። ይህ ጨዋታ ባለፈው ሳምንት በሪያል ማድሪድ ሁለላንድ አሸናፊነት ነበር እየተጠናቀቀው ዛሬ ይሄን ውጤት አትሌቲኮ ማድሪድ ይቀለብሳል ወይስ ሪያል ማድሪድ ያለውን ውጤት አስጠብቆ ይወጣል ወይስ እዛው ጨምሮበት የተሻለ ውጤት አስመዝግቦ ወደ ቀጣይ ዙር ያልፋል ሚለውን እንግዲህ አብረን የምንመለከት ይሆናል ማለት ነው። የዘንድሮ የሻምፒዮንስ ሊግ እንግዲህ ያልተጠበቁ ውጤቶችን እያስመዘገበ በጋለ የፉክክር መንፈስ ወደፊት እየገሰገሰ ይገኛል ማለት ነው።